ያ ቀስ ቢያወጣ አወራረርኩና ቦታ ቦታ ሰጃቸው። ቀጥታ ወደ አየር ጤና የሚባል አንሳር መስጊድ የምታውቂ ከሆነ ወደዛ ሄድኩኝ። ሲሄድ እዚህ ጋር ነው እንግዲህ ሱብሃንአላህ፣ ስጦታ የሚባለው እንግዲህ ይሄ ነው። በድሩ ምን ያህል አስቦልኝ እንደነበረና አላህ ከልቡ ከልቡ አስቦልኝ የነበረን መሆኑን እና በመጨረሻም ደግሞ እሱንም እኔንም በሀያት አቆይቶን ይህን ደስታ እንዲያይ አየር ጤና መስጂድ በሩ ላይ በላኛው በር ልክ ልገባ አንድ እግሬን ሳስገባ በድሩን በሩ ላይ ቆሞ አገኘሁት። ይሄ ወላሂ መናምንት ነው፣ ይመስልሽ ማለት በቃ የማይታመን ነገር ነው። ይመስለው ከዛን፣ እንዴ አንተ ይሄ ልትገባ ነው አለኝ። ልሰልም አልኩት። ደነገጠ። ጠብቀኝ ይዛ አለኝ። ጠብቀኝ፣ እዚህ ጋር ጠብቀኛል። እሺ አልኩት። ሄደና ልብሶች ምናምን ቲሸርት ምናምን እሱን ይዞ መጣና ና ሻውር ሰድ ብሎኝ ሻውር አስወስዶኝ ይዞኝ ገባ። 12 ሰዓት አካባቢ ነው ገባሁ። ሻብ ለጥፍ ይባላሉ አየር ጤና ላይ በሳቸው ሻሃዳ ያስኩኝ። በሳቸው ሻሃዳ ይዤ እዛው እስከ መግሪብ ቆየን። መግሪብ ሰገድን። ቤቱ ወደ ብስራተ ገብርኤል አካባቢ ነው እና የሆነች ወያኔ ሌክስ መኪና ገዝቶ በወቅቱ ብርቅ ነበረች። በጣም ተደስቷል። በቃ ደስታው ከልክ በላይ ሆኗል። መግሪብ ሰግደን ወደ ብስራተ ገብርኤል እየሄድን ቶታል አካባቢ ስንደርስ ትላክስ እያደረገ ነው። አዛርዳ ብርቷል። ውጥ እያደረገው ነው። አንድ ትራፊክ እንዲህ አንተ ምን ሆነህ ነው? ምንድን ነው ምናምን አለውና አደባባይ ጓዝ ነበር አካባቢ በቃ መታሰር አለብህ ያኔ ደግሞ እንደ አሁኑ መንጃ ፈቃድ ምናምን አልነበረም። መታሰር አለብህ ብሎት መኪናዋን ንዳ ብሎት አለውና አስራ ስምንት ወስዶ ኮልፌ አስራ ስምንት ወስዶ አስራት ቅዳሜ ቀን ነው እሰር፣ ምን አገባህኒ? ደስታዬ ነው። ምንም አልነግርህም። ማድረግ ያለብኝ አድርግ ያለሁ መኪናውን እሰረውም ሰኞ አውጠዋለሁ አለው። ተያይዘን ሄድን። ሄደን አስገባት መኪናዋን፣ አስገብቷት ልክ ስንወጣ ድልድዩ ጋር የእግረኛ ድልድይ መሻገር ያለ፣ እዛ ጋ አንድ የላዳ ሹፌር ሙስሊም ነው፣ እዛ ጋ ቁሟል። እምልህን ታደርጋለህ የምትለውን ብር እሰጥሃለሁ አለው። ምንድን ነው አለው። በቃ የምትለውን ምልህን ታደርጋለህ የምትለውን ብር እሰጥሃለሁ አለው። እሺ ትላክስ ታደርጋለህ፣ ቤት እስክን ደርስ ድረስ አዛርድ ታበራለህ አለው። እሺ ስንት ብር ልክፈልህ ሲለው 300 ብር። ብስራተ ገብርኤል ሳሚት ሬስቶራንት አካባቢ ነው። 300 ብር የ50 ብር ምን ገር ነው ልብ አድርጌ፣ ችግር የለም አለ። በዛን ሰዓት ማለት ነው። ተያይዘን ልጁ ሳይሆነች ላዳነች። በሷ መንከሽንክሽ እያልን ደረስን። ልክ ስንደርስ ቤስን ደርስ ወንድሜ በአላህ አለው እስኪ ማለት የአንተ ምንድን ነው ምን አይነት ደስታ ነው ያጋጠመው መቼም ሐዘን አይደለም ደስታ ነው ስለዚህ ንገረኝ አለው ላዳው ሹፌር ብትሄድ ይቻላል የሸቀል ካትን ብር ጥለህ ነው የምትሄደው ከነገርኩ ዝም ብለህ ሄድ ብትሄድ ነው የሚሻልሀል ይቅርብኝ ብሩ ይቅርብኝ ንገረኝ አለው በል እንግዳውስ የሌሻ አዳ ይዞ ነው አለው አላሁ አክበር አላሁ አክበር። አልፈልግም ብሩን አለሱ። የላዳሽ ፌሩ ማለት ነው ይሰማላል። አዲስ ዓለም አዎ አዎ ይሰማል። በቃ ከዛ የላዳሽ ፌሩም ሦስት መቶ ብሩን ጥሎ ሄደ። እኛም በዛ ቀጠልን። እንግዲህ ከዛ ጀምሮ ለኔ ወደ እንትኑን ስመለስ ሻሃዳ ያዝኩ ቀን እንደው ማለት ሰዓት ጠይቅኝ ላቅርብልሽ። ሻሃዳ ያዝኩ ቀን ሻሃዳ እስከሚዝ ቀን የነበረኝ ጭንቀት እኔ ትላንትና አንዲት ልክ እንደዚሁ የኔው፣ የኔ ሀም ገም ነገር ደርሶባት፣ በቃ ውስጤ ላይ የነበረው ነገር ስታወራ ሰምቻት፣ በማል ገብቼ ትንሽ የሆነ ነገር ትን ብያታለሁ። እና የነበረ ጭንቀት ልክ ሻሃዳ ይዤ ሻራውን ነው መስጊድ ገብቼ ሰግጄ ስቀመጥ ለቀቀኝ፣ ለቀቀኝ፣ ለቀቀኝ በቃ ጤነኛ ሆንኩ ማለት ነው። እና ልክ ያ ነገር ሲለቀኝ በተቀመጥኩበት ቃል ገባሁ ለራሴ ወላሂ። ይሄን አሁን ምናልባት ይሄን ስናገር የሚያቀይ ሰው ብዙ ሰው አለ የሚበሽቅ፣ በቃ አንጀቱ የሚቃጠል ብዙ ሰው አለ። ግን ሐቁን ነው የምናገር ያለው፣ ውስጤ ላይ የነበረውን ለማንም ሰው ሐኪም ነው ይሄ፣ ለማንም ሰው ፈውስ ነው በቃ ይሄ ነገር ወላሂ በተለይ በተለይ እስልምና ላይ በተለይ እስልምና ትንሽ አምገም ውስጥ ያለ ሰው ይሄ ጭንቀት እንዳለበት 100% አውቀዋለሁ። 100% በቃ ይሄ ነገር ምናም ምናም እያለ በቃ ለማወቅ ምናም የሚፈልግ ሰው ካለ ይሄ በሽታ እንዳለበት ስለማቀው ነው። በጣም ነው የሚያመው፣ ሻሃዳ እስኪያዝ ድረስ በጣም ነው የሚያመው። ሻሃዳ ከተያዘ ቀን ጀምሮ ደግሞ በቃ በጣም ነው ምንድን ነው ነው እምል ያለሁት። በተለይ ይሄ አሁን ከሞት በኋላ ላለው ጀነት ጀሃነም ምን አይደለም እዚህ ዱንያ ላይ እራሱ ያለው ምልክት ዋላሂ ነው እምላችሁ። በተለይ ሀምገብ ውስጥ ያላችሁ ሰዎች አስረግጬ ነው የምነግራችሁ ያለው በቃ ትልቅ ፈውስ ነው ያለው። ለራሴ ራሴ ቃል ገባሁ እዛው በቃ እንደምሞትለት በቃ ምንም ነገር ቢመጣብኝ በቃ አንገቴን እንደምሰጥ ቃል ገባሁ በተቀመጥኩበት ማለት ነው። ምክንያቱም ብዙ ፈተና እንደሚመጣብኝ አውቀዋለሁ። አካባቢው የኛ በጣም ከባድ ነው። ትልቅ አደጋ ውስጥ እንደገባሁ አውቀዋለሁ። ግን በእርግጠኝነት ያ ነገር ሲለቀኝ በቃ ለራሴ ቃል ገባሁ፣ ለአላህ ቃል ገባሁለት። በቃ አልሐምዱሊላህ ብዙ ፈተናዎች ተጋርጠውብኝ ነበር። ግን ያ ጥንካሬ ያ የራሴ ኮንፊደንስ ነገሮችን ሳይረዝሙ ሳያንገላቱኝ ሁሉም ቦታ ቦታቸውን ይዘዋል አልহামዱሊላ አሁን የኔ እንግዲህ ታሪክ ረጅም ነው እኔ ሐቂቃ አሁን በዚህ አልጨርስልሽም አሁን ባጭሩ የህቴን ደግሞ ትንሽ ጠቆም ላርጋችሁና ምናልባት ዝጋ ተንጠልጥላችሁ ከሆነ የምትሉኝም በሉኝ የህቴን ጠቆም አርገሽ እንድናሳጥረው አሁን ማለት ነው ምን ያለሽ በአጋጣሚ አሁን እንዳውም ይሁልሽ ይሰማናል እስማኤል የሚባል የአጎቴ ልጅ አስማማው ነበር ስሙ፣ እስማኤል ተብሏል። እሱ ሊገባም ቆይ ላስገባውም እችላለሁ ከአንቺ ጋር ማለት ነው ታስገቢዋለሽ። እሱ ልጅ መጥቶ ነበር ከአንድ ዓመት በኋላ ማለት ነው፣ ከአንድ ዓመት በኋላ መጥቶ ወይ መጥፋት አለበት ወይ መመለስ አለበት በሚል ደረጃ መጥቶ ነበር እኔ ጋ ማለት ነው ልጅ እና በወቅቱ እንዳልኩሽ ቅድም እንዳልኩሽ ከሰለምኩ በኋላ ነው ክርስትናን ማወቅም የጀመርኩት። የነበረውና አንዲት መጽሐፍ ቀመር ያሳተማት የመጽሐፍ ቅዱስ ሚስጥር በሙስሊም መነጸር የምትል ትንሽ ገጽ ያላት እና አንኳር አንኳር የሆኑ እንትኖችን አውጥታ ይዛ ነበረ። እሷን እያነበብኩ ነበር እኔም ማለት ነው ከሰለምኩ በኋላ። ይሄ ልጅ እኔ ጋር ሲመጣ አስማማው ይባላል። እኔ ጋር ሲመጣ አንድ ቀን ለካሱ የመጣው ለሴራን የመጣው ማለት ተልኮ ማለት በአጭሩ ተልኮ ነው የመጣው ማለት ነው። ወይኔ መመለስ አለብኝ ወይ ደግሞ ቦታ የመያዝ አለብኝ መወገድ አለብኝ ነገር ማለት ነው። እኔን ማስወገድ አለበት ከዛን። በጣም ነው የምወደው በጣም ነው የሚወደኝ፣ ግን በዚህ ከባድ ጥላቻ ተፈጥሯል ማለት ነው በመስለም። ይሄ ልጅ አንድ ቀን አብረን ቁጭ ብለን ማለት እኔ የወደደኝ ወይም ደግሞ አምኖበት የተጠጋኝ መሰለኝና ይችን መጽሐፍ አውጥቼ አስሚዬ፣ ይችን ነገር አንብባት አልኩት። እንዲ፣ አንተ ረክሰኔ ልታረክሰኝ? ገና ሽፋኑ ላይ ስለ እንትን ነው የሚናገረው። አይ ረክሰኔ ልታረክሰኝ መጣህልኝ፣ ወደኔ መጣህልኝ። ፊቴ ላይ ወረወረብኝ። ከዛ ችግር አለው ማንበብ እኮ ምንም ይሄ እንትን አይደለም ማንበብ ማወቅ ምን ችግር አለው? አውቀህ የምትቀበለውን ትቀበላለህ፣ ማትቀበለውን ትተዋለህ። ምን ችግር አለው? አልኩኝ ከዛ ሁለተኛ እንደዘነ ጭራሽ ሀለና እንትን ማስጠንቀቂያ ሰጠኝ። እኔም ተቀበልኩት፣ ቦርሳ ውስጥ አስገባው። ለካ ሌሊት ተነስቶ ሱብሃንአላህ፣ እጭ መጽሐፍ ገጹን ትንሽ ናት ብየሻለሁ እያነበባት ነበርና፣ በንዴት ስለሆነ እያነበበው የነበረው በጣም ተቆጥቶ ስለሆነ እያፈዘው ምዕራፉን እየያዘ ነበር እያነበበ የነበረው ማለት ነው። ከዛን በማግስቱ መጽሐፉን እንኳን አነበብኩት አለኝ። እና እዚህ ሃይማኖት ነው አልዘለህ የገባኸው? ይሄን የሰው ሃይማኖት ዘሎ የሚነካ ዝም ብሎ እንትን የሌለው ሃይማኖት ይሄ የረከሰ ሃይማኖት ውስጥ ገብተህ ነው አይደል ምትንቦጫረቅ? ነገር በአገር ቤቱ ምነግሻል። ከዛ ሲል እንዲህ አትቆጣ አትቆጣ፣ ችግር የለውም አሁን እኮ ይሄ መጽሐፍ ይሄ መጽሐፍ ያሳተመው አው ሙስሊም እንትን ነው፣ ግን ስህተት ቢሆን ኑሮ እኮ ካንተ የበለጠ ምሁር አንብቦታል ይሄ መጽሐፍ ስህተት ቢሆን ኖሮ ካንተ የበለጠ ምሁር ክርስቲያን አንብቦታል። ከአደባባይ ጋር እየተሸጠ ነው ያለው። ስለዚህ አትበ ይልቅ እውነትም ፈልግ ተረጋግተው እውነትም ፈልገው ስለው እውነትም በልንግዳ ውስጥ ቆይ፣ ለነፍስ አባቴ እንደውልላቸውና ትሰማለህ፣ ጉር ትሰማለህ አለኝ። ተደወለ። ጉድ ጉድ ሊፈላ ነው ለነፍስ አባቱ ሲደወል አባ ምዕራፍ ልነግሮት ነው ከመጽሐፍ ቅዱስ እና ያነቡልኛል። እኔ ምዕራፉ ነው የምነግሮት፣ እርሶ ምዕራፍና አንቀጽ ነግሮታለው ያነባሉ አላቸው። እሺ ከዛ ነገራቸው። ሲነግራቸው ሲያነቡ እጁ ላይ ያለው ነው እንዴ አለ። ደገመ እንዴ አለ። ሶስተኛ እንዴ፣ ልክ ሶስተኛ። እሺ አባ ምንድን ነው ታዲያ ኢየሱስ ጌታ ነው እያላቸው ቤተክርስቲያን ላይ የምሰብኩ ለምንድን ነው አላቸው? እንዴ የኔ ልጅ ቀስበል፣ ተረጋጋ፣ ምን ሆነህ ነው ሙስሊሞች ጋር ነው መሰል ያለህ ይሄ ነገር ሲሉት እንዴኒ አሁን ሙስሊም እኔ ማስረጃ ነው እየጠየቅኩታል ሙስሊም ገለመለ አላልኩም ከማንም ጋር እንደሆንኩ ደግሞ አያውቁም በስልክ ነው እያወራሁት ያለሁት ምንድን ነው አላቸው ለማንኛውም እንግዲህ በቃ ነገር ሲበላሽና ለእሱ ሲስተካከልለት እሺ እንግዳውስ ነገ እንገናኝ ዋናውን ለያዘውና ነገ ደውልልኝ አሉት እንዴ አለ ለራሱ ጥያቄ የሆነበት እንዲህ ዋናና ደግሞ እንትን የሚባል ነገር አለ እንዲህ ነገር ምንድን ነው አለ እየተሰቃየ መሸ ነጋ። በማግስቱ ደወለላቸው በዛው ሰዓት ሲደውል ቀጥታ አሁንም እንዳልኩሽ የሚነግራቸው ከምራፍ አንቀጹ ነው የሚነግራቸው፣ ሲያነቡ ራሱ ነው ሲያነቡ ራሱ ነው። መጨረሻ ላይ አባቻው እኔና እርስዎ ከዚህ በኋላ ተለያይተናል አለ። ከዛ ብድግ ብሎ ግንባሬን ሳመኝ እኔን፣ ወንድሜ አንተን አስወግዳለሁ ስል አንተን አጠፋ፣ አንተን መልሳለሁ ስል እኔን ጎተትከኝ የሚባለውን አስብለኝ በል። እኔንም ከዚህ በኋላ እኔም ሙስሊም ነኝ አለ። እንግዲህ ምን ታያለሽ? መጨረሻ ላይ እሺ እ ለሰልማ በቃ ሰልም ያለው ነው የሚባለውን አስብለኝ ቶሎ በላለ። ቆይ እንግዳውስ ሮብ ቀን ነው እንግዳውስ ነገ ነውልና ጁምአ ወደ ቡታጅራ ቡይ የምትባል አካባቢ ነበር የነበር ነው። ጁምአ ይዤ ሄድና አየር ጤና ትሰልማለህ በቃ የዛን ቀን ነው። ግን አለኝ እኔ ሰለም ያለው በውስጤ። ወላሂ እቺ ቃሉ አረሳትም። ሁሉ ጊዜ ለኔ አደጋ ናት ለማንም ሰው እና ግን አለኝ እኔ ሰለም ያለው በውስጤ